ምህሩ ከወትሮ በተለየ ጥርስ በጥርስ ሆናለች። ደስታዋም እጥፍ ድርብ ሆኗል። አማቷ እና ጽሆን ተያይዘው እቤት ድረስ መጥተው ይቅርታ ጠይቀዋት ምህሩም በሁኔታቸው እጅግ ተገርማ በአንድ ጊዜ እንዴት ያለ ለውጥ ነው? ከምን የተነሳ ነው እንዲህ ያለ ለውጥ ብላ ሳትጠረጥር፣ ብቻ እንደው ይቅርታም አያስፈልግም፣ ዋናው ከልብ መሆኑ ነው ብላ እንግዲህ ደስታቸውን ለማጣጣም ሻይ ቡና ለማለት ተፍተፍ እያለች ሳለ በልባቸው ነገር ጸንሰው አርግዘው የመጡ የምህሩ አማትና ሲሆን እዛው ቁጭ ባሉበት እንግዲህ ይህ ቦጭ ቋት ጀመር በቀጣይ ሊያደርጉ ስላሰቡትም ነገር እንግዲህ ይህ መነሻ ነው እና እሷ ግን ይህን ሁሉ አላወቀችም። ምን ሊያደርጉ እንዳሰቡ እንዴትስ ይቅርታ ሊጠይቁ ቻሉ እንዴትስ በአንድ ጊዜ ተለወጡም ብላም አልጠረጠረችም። በዚህ ክፍል እንደተመለከት ነው ሲሆን እንግዲህ አንድ አይዲያ አፍልቃለች። ያንንም ደግሞ አለምዬ አማክራ ምህሩን ከዛ ቤት እንዴት አድርገን ማስወጣት እንደምንችል አንድ ሀሳብ አለኝ ስትል ያንን አማክራት። አለምዬም እስከዛሬ ድረስ ይህን ሀሳብ የት አድርገሽው ነው? በጣም መልካም ሀሳብ፣ የተቀደሰ ሀሳብ ብላ እንግዲህ በፂሆን ባመጣቸው ሀሳብ ተስማምታ ነው ወደዛ አምርተው በይቅርታ መልኩ የምህሩ ልብ ውስጥ በመግባት ከዛ ሊሰሩ ያሉትን ዓላማቸውን ለማሳካት እንግዲህ ወጥነዋል። የአለምዬ ባለቤት የናሆም አባት ማለት ነው እንግዲህ በምህሩ የተነሳ ልባቸው አዝኖ በአለምዬ ተናደው ቤቱን ትተው ወጥተው ነበር፣ ከባለፈው ክፍል እንደተመለከት ነው ማለት ነው። ነገር ግን በምክሩ በጣም መልካም የሆነ ሰው እጅግ አስተዋይና የወጣት እንግዲህ ሽማግሌ የሆነ ሰው ቅዱስ እንግዲህ ብዙዎችን በምክሩ በመጠገን ትሪት በማድረግ የብዙ ሰው ሕይወትን እንግዲህ እየጠገነ ሰው እንደሆነ በዚህ ድራማ ተመልክተናል። እንግዲህ የናሆማ አባት በእድሜ ከፍ ያሉ ቢሆኑም እሱ ግን ያው መክሯቸው ባለው አቅም እንግዲህ በሚችለው ጥበብ መክሯቸው ትዳራቸው እንደገና እንዲመለስ የእሳቸው ወደ ቤት መመለስ ለምህሩ ቢሆን ሰላም መሆኑን አስረግጦ ነግሯቸው ወደ ቤታቸው ተመልሰዋል። አለምዬም የባለቤቷ ወደ ቤት መመለስን ስታይ እጅጉን ተደስታ ተቀብለዋለች። እንግዲህ እሱ ከወጣ ጊዜ ጀምሮ በሀሳብ መስጣ እንግዲህ ምግብ አልመገብ ብላ እንቅልፍ አንቅልፍ ሁሉም ቢብሏት ሀዘን ለብሳ እንግዲህ ጥቁሮች ተከናንፋ ያለ ወትሮ እንግዲህ በፊት እንደምናቃት ቄን ቄን እያለች እንደ ልጃገረዳ የሆነ ሁኔታ ነው እንግዲህ የምናይባት አክቷ ማለት ነው አለባበሷም ጭምር። አሁን ግን ባለቤቷ ከሄደ ጊዜ ጀምሮ በሀዘን ውስጥ ሆና በጣም ተክዛ ነበር። እሱ ሲመለስ ልብሴንም ልቀይር እንግዲህ ብላ ዝንጥንጥ ብላ ባለቤቷንም እንዲሁ እዛ ቆይታ የመጣህበት ልብስ ነው፣ ታጠብ፣ ተነስ ምናምን ብላ በቃ በደስታ ቡናም በማፍላት እንግዲህ ሽር ጉድ እያለች ደስታዋን አንጸባርቃ ነበር። የናሆም አባት በእሷ የተነሳ እንግዲህ አኩርፎ ከቤት ይውጡ እንጂ ቅዱስ ቤት መሆናቸውን መሄዳቸውን ያላወቀችው ምህሩ፣ እንዲሁም ደግሞ በቅዱስ እንግዲህ ምክርና ልመና ወደ ቤታቸው መመለሳቸውን ጭምር ያላወቀችው ምህሩ፣ ቅዱስ አጠቃላይ ነገሩንም እንዳልሰማ የመሰላት ምህሩ እንግዲህ ቅዱስን አግኝታ ስለ ሁኔታው ልታስረዳው ሞክራ ነበር። እንዲሁም ደግሞ በዚህ በእነሱ ትዳር መሃል ገብቶ እንግዲህ እንደ ሽማግሌ ሆኖ ወደ ቤት እንዲመለሱ እንዲያደርግ ልትማጽነው ሄዳ ነበር። እሱ ግን ከጅምሩ ነገሩን እንደሰማ እሳቸውም ደግሞ እሱ ቤት አርፈው እንደነበረ አሁን ደግሞ ወደ ቤት መመለሳቸውን አብስሯት ነበር። በዚህም ምህሩ እጅግ ተደስታ ነበር። እንግዲህ እንደሰማ ነው ምህሩ እኔ ነኝ ባለቤቷ የተናገርኩት እኔ ነኝ እንግዲህ ብላ ጥፋቱን እሷ ላይ ነበር የደፈደፈችው። ነገር ግን እሷ አይደለችም ያው እሷ በእሷ ምክንያት ይሁን እንጂ ሰኒ ናት። እንግዲህ ሰኒ ለምህሩ ብላ ነው ይሄን ያደረገችው። እሷ ግን ያው የሰኒን እንትንም ለመሸፈን ብላ እንደዛ ስትለው እሱ ግን እንዳለ መስማቱን ሰኒ መናገሯን፣ አጠቃላይ የሆነውን ሁኔታ መስማቱን ነግሯት እንዲሁም እንደተመለሱም አብስሯት ነበር። ምህሩ በዛም በጣም ተደስታ ተመልክተናት ነበር። የናሆም አባት ወደ ቤት ሲገቡ እንግዲህ ቤቱ ባዶ ነበረ። ፅናትም አልነበረችም፣ ባለቤታቸውም እንዲሁ አልነበረችም ነበርና ደውለው የት ነሽ ብለው ሲጠይቁ እንደ ልማዷ ወይ ዙረት ወይ አንድ ቦታ ሄዳ ነው ብለው ገምተው ነበር። እሷ ግን ምህሩ ጋነኝ ሻይ ቡና እያልን ነው ብላ እንግዲህ ሰላማዊ የሆነ መልስ ስትሰጠው እጅጉን ተገርሞ በጣም ደስ ተሰኝቶ ነበር እሱም እንግዲህ ባለቤቷም ተገርመዋል። ምክንያቱም ምህሩ ቤት ራሷ ሄዳ ያውም ደግሞ ሻይ ቡና ያልናው ስትል እንግዲህ ያልጠበቀው ነገር ሆኖበት በጣም ተደስቶ ነበር። አላማቸውን የነሱን አላማ እሱም አልተረዳም። እንግዲህ በቀጣይ ምህሩ ላይ ምን ሊያደርጉ አስበው ነው በምንሱ ሁኔታ ነው ምህሩ ከዛ ቤት እንድትወጣ ያሰበችውን ሀሳብ እንግዲህ ያው ትንገራት እንጂ እዛ ጋ በግልጽ ምን ሊያደርጉ እንዳስቡ አልተናገሩም። ነገር ግን ያው ለምህሩ አማት ነግራታለች፣ ሲሆን ሀሳቧን ማለት ነው። እንግዲህ በቀጣይ ያንን በዝርዝር የምናይ ነው የሚሆነው። ጽናትና ኪራ አገር ሰላም ነው ብለው ሁሌም እንደሚያደርጉት ወጣ ብለው በዛ አካባቢ እየተጫወቱ እንዲሁም እየተሯሯጡም እያለ እንግዲህ ጽናት በድንገት እንደ እንቅፋት ነገር መቷት እግሯን ወለመብሎ ወድቃ ነበር። እና ኪራም ደርሶ እግሯን እንግዲህ እያሻሸ ማሳጅ እያደረገ እያለ ያ በዛ በተብዬ በድንገት መቶ። በዚህም በዛም እንግዲህ በወጡበት ሁሉ እንደ ጭራ ይከተላቸዋል። ምቀኛ ሆኖባቸዋል። እንግዲህ ሰላም እረፍት፣ መግቢያ መውጫ አሳጥቷቸዋል። እነሱን በዚህም በዛም አስጨንቆ እንግዲህ ከዛ አካባቢ እንዲሄዱ ነው አላማው። ውስጡ በከፍተኛ በሆነ ጥላቻ የተሞላ በቅናት ልቡ የታጠረ በጣም ክፉ የሆነ ሰው ነው። እናም ቀርቧቸው በፌዝ ኪራን እያየው ምን እያደረክ ነው ብሎ ጠይቆት ነበር። ኪራም እንግዲህ በሰላም መለሰለት ምንም አላደረኩም ወድቃ ነው ብሎ እንግዲህ በሰላም እንዲያስረዳው ሲሞክር፣ እሱ ግን አሻፈረኝ ብሎ መልስ ትሰጠኛለህ እንዴ ደግሞ ያንተን ብሶ አንተ ሳይፈረድብህም የአካባቢውን ወግ ባህል አታውቅም መጤነ ከአንተ እሷ ግን እዚሁ ተወልዳ ኖራ አድጋ ባህሉን እንደዚህ መረማመዷ አለማክበሯ እያለ እንግዲህ እጅጉን አካብዶ ሲናገር፣ ኪራም እጅጉን ተገርሞበት ታግሶትም ዝም ብሎ አሳልፎ ነበር። ቀጥሎም እንግዲህ አገር ሰላም ነው ብለው እነሱ ወደ ቤት ሲገቡ አባትየው ግን በጣም አዝነውባቸው በሰሙት ነገር በጣምም ተናደው የት ነበርሽ ሲሉ እንግዲህ ጽናትን ጠይቀዋት ነበር። እሷም የትም አልሄድኩም ብቻ ወጣ ብለን ነበረ እንደዚህ እንደዛ ስትላቸው እንግዲህ የሰማሁት እውነት ነው ማለት ነው ብለው እጅጉን አዝነው ነበር እና በእሳቸው ሀዘን ደግሞ ያው ጽናትም በማዘናቸው እጅግ ተናዳ አዝናም በጣም ስታለቅስ ተመልክተናት ነበር እና ማን አወራ የሚለውን ነገር ያው ጽናት ትጠረጥራለች ታውቃለች፣ ማን ሊያወራ እንደሚችል ነገር ግን ያው ለኪራ እንዲ ነው እንዲያም ብላ አልተናገረችም። ነገር ግን በጣም አዝና ያው ነገር ይከታተለኛል ስትልም እስከ መቼ ነው ስትልም ተማራ ነበር እና ዴቭ ጓደኛው መቶ አጽናንቷት እንኳን ይሄ ብዙ ብዙ ነገር አልፈሻል ይሄም ያልፋል ብሎ በብዙ ቃል መኩራት አጽናንቷት ነበር። ኪራም በዚህ የተነሳ እንግዲህ ወጣ ብሎ ብቻውን በጣም በንዴት ውስጥ ሆኖ እያሰበ እያሰላሰለ ምን ማድረግ እንዳለበት ማንስ አወራ? ሰፈር ውስጥ ደግሞ ምንስ አደረግን? ምን ነውር አደረግን? አንድ ሰው ነውር ሲያደርግ ነው ወይ ደግሞ ለምሳሌ አሁን ራሱ ይሄ በዛብህ ተብዬ እያደረገ ያለው ነገር የአካባቢውን ሕግ የጣሰ ነገር ነው። እንግዳን እንደዚህ ሰላም መንሳት፣ መግቢያ መውጫ ማሳጣት፣ መተናኮል፣ በክፋት ሰው ላይ መነሳት፣ ይሄ የአንድ አካባቢ ወግ ባህል አይደለም። እሱ እጅጉን ሕግ ጥሶ ተላልፎ ሰውን ግን እንደዚህ በዚህ ልክ መናገሩ፣ ግመል የሚያህል ነገር እየዋጠ ከሰው ላይ ትንኝ ማጥራቱ በጣም የሚገርም ሰው ነው። ኪራ ባለበት ዴቭ መጥቶ ነበር። እና እየተባለ ያለውን ነገር ሰምተሃል ወይ ብሎ ሲለው፣ ዴቭ ማው ሰምቻለው በዚሁ አካባቢ እየኖርኩ አገሬ አካ ሀገር የሆነ እንዴት አልሰማም ብሎ እንግዲህ ሲመልስለት፣ ግን ማን ነው ያወራ ብሎ ኪራ ጠይቆ ነበር። በጣምም ተናዶ ስለነበር ማወቅ ፈልጎ ነበር። እና ያው በዛ በተብዬው ነዋ እሱ ነው ያወራው ያስወራው አካባቢ ሁሉ ብሎ ሲመልስለት እንግዲህ በጣም ተናዶ እሳት ለብሶ በዛብህ ያለበት ቦታ ድረስ ሄዶ መቶት ነበር። በዛብህም እንግዲህ አገጮን እያሸ አገኘሃለሁ፣ ዋጋ እንሰጥሃለሁ፣ መልስልሃለሁ፣ በቀልሃለሁ እያለ እየተንጫጫ ነበር። በሌላ በኩል እንግዲህ ኒና ናቲን እየተከታተለችው ያለበት ደርሳ ነበር። ናቲም እንግዲህ ስራ ብሎ የተጠጋትን ሴት ያው ስታማልለው ስትስመው የኔ ምናምን ዬ እያለችው ስትለው እሱም ወከክ እያለ እንግዲህ የወደዳት ይመስላል። እሷም ናቲ የኔ ብቻ ነው እያለች ነው። ኒናም ደርሳ እንግዲህ ምን ትሰራ ለዚህ ማናት እሷ ምንህናት ስትለው እንቡጤ ናት ምንም አይመለከትሽም፣ ምስል ጀመር ብሎ እንግዲህ እሷ ስትመጣ ልጅቷ ስትመጣ ያው ኒናን እንደማያውቃት ሰው ሆኖ ነበርና ከስተመርናት ወይ ብላም ስትለው በጭራሽ አላቅም ትጨቀጭቀኛለች ብሎ ሲመልስ እንግዲህ እዚህ ጊዜ ኒናም መልስ ሰታው ነበር በደንብ ነው የሚያቀኝ ሶስት ልጆችን አስታቅፎኝ ደግሞ እንደዚህ ይላል እንዴ እና ፓምፐርስ ግዛላቸው እና እንደዚህ እንደዛ እያለች ስትል እሷም እጃለህ እንዴ ብላ ስትጠይቀው በመሀል እንግዲህ ኒና ስትመልስለት አንቺን አልጠየቅኩሽም በመሀል ጣልቃ ትግቢ ብላት ነበርና ናቲም በጣም ተናዶ ኒናን አንጠልጥሎ ሄዶ እንግዲህ በጣም ተቆጥቷት ደንፍቶባት ኒናን ተነስታ ትታ ሄዳ ነበር። ያቺ ኪራን የገጨችውም ልጅ እንግዲህ እንደገና መታ ነበር። ኪራ አለ ወይ ስትል እንዲሁም ደግሞ ልሰናበታችሁን የመጣሁት ብላም ነበር። ያው ኪራንም ባለማግኘቷ አጠቃላይ ሁላችሁን ልሰናበት ነው ብላ እንግዲህ እሷም ከድራማው ልትወጣ ያለች ይመስላል። ከጨዋታ ውጭ ልትሆን ነው ማለት ነው እንደተረዳሁት እናም ያው ለክፍለ ሀገር ለስራ እንደዛ እንደዚህ ሊሄን ነው በሚል ተሰናብታቸው ስትወጣ እንግዲህ ስፒድ ተብዬው እጇን እያዛርጉ እጇ ላይ ያለውን ቀለበት በምን አፍዝዞ ደንዝዞ ሲወስድ ያው ኒና አይታ ነበር። ሳታስፎግር እንግዲህ ወደቀ አስመስላ ወደቀብሽ በሚል እንደምንም አትርፋ ነበር። እሷም ኦኬ ሰፍቶ ነው ማለት ነው ብላ አንስታ እንግዲህ አስጠብበዋለው እያለች ይዛ ወታ ነበር። በዚህም ስፒድ እንግዲህ ኒና ላይ እጅግ ተናዶባት ነበር። አስበላሽኝ ሲል ከዚህ በኋላ ግን አንድ ነገር ብታደረግ ያለቅሽም እያለም ሲዝትባት ነበር። ሰኒም ደርሳ ለምንድ ነው የምትዘብትባት? ለምንድ ነው እንደዚህ የምትላት እያለችው፣ እሱም የሚመልሰውን አቶ እንግዲህ ተደናብሮ ነበር። በዛ ሂደት ነው እንግዲህ ድራማ የተጠናቀቀው። በቀጣይ ምን ይዞ ይመጣ ይሆን? ቀጣዩን ክፍል እንግዲህ በዝርዝር እንደደረሰን የምናጋራችሁ ይሆናል። ይህን ቪዲዮ ስላያችሁ አመሰግናለሁ።